ማሻአላህ ይህንን ጀግና ሰው የምታውቁት ይህን ቪዲዮ እስከ መጨረሻው ተከታተሉኝ። ታዲያ ሰሞኑን እያረገ ያለው ነገር ምንድን ነው? በሳውዲያ ጅዳ የሚገኙ መስጊዶች በሙሉ የሮናልዶ ኩባንያ ውሃን በነፃ እያከፋፈለ ይገኛል። ስታፍር ላሉ ተመልሽ ደግሞ ዲ ለማድረድ ነው እንዴ አልሐምዱሊላሂ ረቢል አለሚን አላህ ሙሉ በሙሉ ቢቆረጥስ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ ባዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ዝነኛው የእግር ኳስ ኮከብ ክርስቲያኖ ሮናልዶ በሳውዲ አረቢያ አስገራሚ የሆነ ድርጊት ፈጽሟል። ሳውዲ አረቢያ ለሚገኙ መስጂዶች ስጦታ ሰጥቷል። ታዲያ ይህ ተግባሩ በርካታ ሰዎችን እያነጋገረ ይገኛል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ የሚሆኑ ሌሎችን ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ ላይክ በማድረግ ጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የዶል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አላህን ፈርተን ልጆቻችን እናሳድግ። ምነው ነው አላህን ፈርተው ታላደጉ በልጆች ይበቀልሃላላ መብት አንዳንድ ልጆች በቁሙ መብት እንዳይኖረው ያደርጋሉ አባትና እናት በቁሙ ወርሱታል ሳይሞት አንዳንድ ደግሞ ሙቶ ሰደቃውም እዳም እንክፈልለት አይሉም ለቅሶ ደራሹ ሳያልቅ ሞቶ ሳያልቅ ይጣላሉ በሀብት እና ሊላሂ ወኢና ኢለይሂ ራጂዑን አባት ሞቶ ሰው በገንዘብ ይጣላል ወንድም ሞቶ ልጅ ሞቶ ሰው በገንዘብ ይጣላል ለሱ ያልሆነ ለማን ይሆናል ባካችሁ ባካችሁ በገንዘብ አትጣሉ። አላህን ፍሩ። አላህ ልፈሩ ይገባል። ከፈራችሁት ያስከብራችኋል። ካልፈራ ነው ያዋርድ ይላል። በህይወት ፈዲያ ይመጣል። አኺር ዓለም እንኳ ዘገይ ብዙ ዱንያ ላይ ስለዚህ ሰብሩ፣ ታገሱ። ትጥቃችሁና ስንቃችሁ ሰብርና ተቋዋኑ ነው ሐቅ ነው እንግዲህ ልጆቻችንን በአግባቡ መንከባከብ አለብን። ለራሳችን ስንል ማለት ነው። ልጆቻችንን ተንከባክበን በተርቢያ በእስላማዊ አደብ ካላሳደግን መጨረሻው ነው የምንጎዳው እኛው ራሳችንን። ምክንያቱም ከሞትን በኋላ እንግዲህ ሰደቀቱል ጃሪያ አንዱ መልካም ልጅ ነው አይደለ? ከሞትን በኋላ ድዋ ሊያደርግልን ይችላል፣ በስማችን የውሃ ጉድጓድ ሊያስቆፍርልን ይችላል። መልካም አድርገን ካሳደግ ነው ማለት ነው። ነገር ግን በዛ መልኩ ካላሳደግ ነው ደግሞ በተቃራኒው ነው የሚገጥመንና ልጆቻችን በእስላማዊ አደብ በአግባቡ ተንከባክበ ልናሳድጋቸው ይገባል ብዬ አስባለሁ። ሸይጣን በጣም ተገርሞ ምን እንዳለ ታውቃላችሁ? የሰው ልጅ ከእኔ የተሻለ ወንጀል ይሰራል ብዬ አስቤ አላውቅም አለ። እኔ ከአላህ ረህመት የተባረርኩት ለአደም ዓለይሂ ሰላም ስገድ እየተባልኩኝ አልሰግድም ብዬ ነው። የሰው ልጅ ግን ለአላህ ሱብሓነሁ ወተዓላ ለፈጠረው ለአላህ ሱብሓነሁ ወተዓላ ስገድ እየተባለ አልሰግድም ነው እያለ ያለው። ሐቢቢ ምን እየጠበቅክ ነው? ሰላት ጀምር እንጂ ነገ ዛሬ አትበል። አላኩል ያህል ሸይጣን እንደዛ ሊያስብ ይችላል። ብዬሽ ነው ይሄንን የነገርኳቸው። በሰማሁ ነው የምንጠቀምላ አድርገን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እጅግ በጣም አስገራሚ የሆነ እይታ ነው። እውነት ነው። እንግዲህ ሸይጣን ወይም ኢብሊስ ለአደም ስገር ተብሎ አልሰግድም በማለቱ ነው እንግዲህ አይደለም የአላህ ቁጣ የወረደበትና እኛ ደግሞ ለፈጠረን አላህ ኢብሊስ እኮ በነገራችን ላይ በነገራችንላይ ለአላህ አልሰግድም አላለም። እንዴት ከጭቃ ለፈጠርከው ለአደም ለሱ ሰግዳለሁ ነው ያለውና እኛ ግን ለአላህ ነው እየሰገድን ያልሆነውና፣ በጣም ከባድ ነገር ነው። ሰላታችንን በአግባቡ የምንሰግድ ባ አላህ ያደርገን። አላህን በምትፈልገው ልክ አምፁ

ወአሊኩም ሰላም ወራህመቱላህ ወበረካቱ እውነት ነው። ሞት መቼ እንደሆነ አናቅምና በቶሎ ወደ አላ እንመለስ። ከአላህ ጋር ያለን ነገር በአስተካከልን ቁጥር የሚያስጨንቀን ጉዳይ የዱኒያ ሀጃ እያንዳንዱ ነገር ሰላም ሆኖ ነው የምናገኘው። ና በቻለ መጠን ከአላህ ጋር ያለንን ነገር በማሳመር ህይወታችን ልክ እንደዛው ማሳመር እንችላለን። እግርሽን ያሳዩሻል የተቆረጠውን ህጋቸው ነው ማየት ካለበት ወይ ፋሚሊ ያህል ወይ አንቺ ማየት ካለብሽ ያሳዩሻል። የተቆረጠው ነገር ማለት ነው፣ ለማዘር ሊያሳዩ ሲሉ ነው። እኔ አልፈልግም ማየት አልፈልግም። እኔ ደግሞ ሙሉ በሙሉ እንዲቆርጥልኝ ማለት ያው እግር የለኝም ብዬ እንዳስብ አምጡና አሳዩኝ አልኳቸው እና የዛኔ መጥቶ ሳየው ወላሂ በጣም ነበር የተሰማኝ በእንደዚህ በቅራ ጎን ነበር ያመጡልኝ እና እንዲ ጉዞ ረብዬ ሳየው ለካ እግሬ በጣም ያምራል አልኩኝ። እና ማማሩ ራሱ የዛን ነበር ያየሁት። ጣቶችን ሳያቸው፣ አፉ ጣቶችን ሳያቸው በጣም እንደሚያምር እና ለካ ቆንጆ እግር ነበረኝ ምናምን ነገር አልኩኝ። ስ ተክፍሩ ላሉ ተመልሼ ደሞ ዴላ ማርር ነው እንደ አልሓምዱሊላሂ ረቢ ልዓለሚን። ዋላሂ ሙሉ በሙሉ ቢቆረጥስ ማለት የታሰበው ሙሉ እዚህ ጋር ነበርና አሁን ከጉልበት በላይ ከፍ ብሎም ና እና አሁን እንደዚያ ነው አልሓምዱሊላሂ። አንተ ብዙ ነገር አለክ፣ በብዙ ነገር ትከፍለኛለክ ብዬ ወዲያው በቃ አንሱለኝ አልኳቸው እና በቃ የዛ ሰዓት በጣም በደንብ ቆረጠልኝ እና አልሐምዱሊላህ። እኔ እጅግ በጣም ነው የሚያስገርመኝ እህታችን ሰብር አላህን የምታመሰግንበት መንገድ። እንግዲህ ምናልባት የማታውቋት ከሆነ በአጋጠማት ሕመም ምክንያት ሕመም ገጥሟት ነበር። በዛ የተነሳ እግሯ እንዲቆረጥ ይወሰናል። እግሯ ተቆርጧል እና በዚህ በለጋ ዕድሜዋ ማለት ነው እችን የመሰለች ያው ባጋጠማት የጤና እክል የተነሳ እንግዲህ የግድ እግሯ መቆረጥ ግድ ሆነና፣ እግሯ ተቆረጠ። ታዲያ እግሯ ከተቆረጠ በኋላ ያላት ማመስገን ያላት ይሄ አላህ ላይ ያላት ተወኩል አላህን የምታመሰግንበት ፈገግተዋ እጅግ በጣም ነው የሚገርመውና ከሷ እጅግ በጣም ብዙ መማር አለብን። በጣም ርቃን ሄዳለችና እጅግ በጣም አላህን አመስጋኝ የሆነች ባሪያ ነች። አንድ ሰው ሙሲባ ሲደርስበት ኢና ሊላ ራጁን ብሎ ሰበር ካደረገ በአላህ ዘንድ ትልቅ ደረጃን ያገኛል። እንደው አልሐምዱሊላ ብሎ ደግሞ ጭራሽ አላህን የሚያመሰግን ከሆነ ደግሞ ያ ሌላ ላይ በለውና እጅግ በጣም የምታስገርም እህታችን ነች። አላህ ሱብሐነሁ ወተዓላ እንግዲህ የተሰበረ ልቧን ይጠገና ጠጋኝ የሆነ ጌታ ነው። እንግዲህ ዱኒያ አሄሯን ያሳምረላት ነው ማለት ፈልገው አሁን ሞስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ታዋቂው የእግር ኳስ ተጫዋች ክርስቲያኖ ሮናልዶ እጅግ በጣም አነጋጋሪ የሆነ ተግባር ፈጽሟል። በሳውዲ አረቢያ ለሚገኙ መስጂዶች ስጦታ ሰጥቷል። እሱም ቪዲዮ እንመልከትና የራሳችን ሀሳብ፣ አስተያየት እንሰጥበታለን። ማሻላ ይህንን ጀግና ሰው የምታውቁት ይህን ቪዲዮ እስከ መጨረሻው ተከታተሉኝ። በሰሞኑን እጅግ በሚያስገርም ሁኔታ ገራሚ ገራሚ ተግባሮችን እየፈጸመ ይገኛል። እንደሚታወቀው የዓለማችን ቁጥር አንዱ እግር ኳስ ተጫዋች ሲያረሰበን ክርስቲያኖ ሮናልዶ በሳውዲ አልናስር ውስጥ እየተጫወተ ይገኛል። ታዲያ ሰሞኑን እያደረገ ያለው ነገር ምንድን ነው? በሳውዲዋ ጅዳ የሚገኙ መስጊዶች በሙሉ የሮናልዶ ኩባንያ ውሃን በነፃ እያከፋፈለ ይገኛል። ሱብሀነላህ ሲያርሰበን አብዛኛው ተግባሮቹ የሙስሊም እየሆኑ ነው። ከሳምንታት በፊት በአንድ ኢንተርቪው ላይ እንዲህ ብለዋል። ምንም ያክል በኮንትራት ሳውዲ ላይ ቢገኝም ሳውዲን እንደ ሀገሬ መመልከት ጀምር ያለው ልክ እንደ ሀገር እያዩዋትን ትገኛለች ብሏል። በእግር ኳስ ብቃቱ ብቻ ሳይሆን በመልካምነቱ የሚታወቀው ሲያርሰበን በአንድ ወቅት የወርቅ ጫማውን ሽጦ ለፍልስጤሞች ረድቶ ነበር። ፍልስጤሞች ባለውለታቸውን ሲዘክሩ ሁሌም ይህን ሰው ያስታውሱታል። ታዲያ አላህ ሂዲያ እንዲሰጠ ሁላችንም ድዋብ እናደረግለት። ምን ይመስላችኋል? ኮሜንት ላይ ለስራዎቹ ሁሉ ማሻላህ እያላችሁ በደንብ ሼ፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ ሂዲያ ይስጥ። አሚን አሚን፣ ማሻላ ክርስቲያኖ እኮ ይለያል። ወላ በቃ በጣም ጀግና የሆነ ሰው ነው። እጅግ በጣም አስገራሚ ስብዕና ያለው ሰው ነው ሲያርሰበን እንግዲህ፣ አስቡት እሱ ሙስሊም አይደለም፣ ግን ለመስጂዶች የውሃ ስጦታ እያደረገ ነበርና ይህ በጣም የሚያስገርም ድርጊት ነው። ፕላስ ደግሞ ብዙ ጊዜ ከክርስቲያኑ መወድለት ባህሪ ምንድን ነው? ይሄ ፍትህ ለተነፈጉ ሰዎች ድምፅ ሲሆን ብዙ ጊዜ እንመለከተዋለን። በጣም ታታሪ የሆነ ሰው ነው። በእግር ኳሱም እንደዚሁ እጅግ በጣም ጀግና የሆነ ተጫዋች ነው። ከዛ ባለፈ ደግሞ ስብዕና፣ ከሜዳ ውጭ ያለው ባህሪ የክርስቲያኑ እጅግ በጣም አስደሳችና ማራኪ ነው። ብዙ ተጫዋቾች እሱን አይዶል አድርገው፣ እሱን አርአያ አድርገው ይከተላሉ። ብዙዎች ደግሞ እሱን አይዶል አድርገው እየተከተሉ ያሉ ሰዎች በጣም ስኬታማ ሲሆኑ ተመልክተናልና ለክርስቲያኖ ሮናልዶ እኔ የምመኝለት እስልምና ነው። አላህ ስብሐኖ ተዓላ ሂዳያን የወፍቀው ነው ማለት የምፈልገው እጅግ በጣም አስገራሚ የሆነ ተግባር ነው። አላህ እስልምናን የወፍቀው። ለማንኛውም ለዛሬ ይዤላችሁ መጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የዶል ምልክቷን ይጫኑ። ኢንሻላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።